አባጨጓሬ ታፌ ወጣ። እንደገና እንደ ቡርጥ ወጣ። አዛር መተት ነበር። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሀገሬ ጎጃም ነው። ግን ተወጣሁ ስድስት ዓመት ያልፈው ሰባተኛ ያን ሀገሬ ስንወር በጣም በጣም ያመኝ ነበር። ልጆች ሁሉ ሁሉ ራሱ ስድስት ነው የተንበረከኩ። ስድስቱ ሁሉ ራሱ በጣም መተት ታሰሩ። እንደገና ዛር መተት ነበር። ከዚያ ሸንኮራ ዮሐንስ እጄ ተሸንኮራ ዮሐንስ እየተፈወስኩ እየተፈወስኩ ስመጣ ከዚያ ልዩ የሆነ ትግሬ ጦርነት ነበር። የዚያ ጊዜ የሆነ ልጅ ያለኝ እሱ ዞይ መጣ፣ እሱ ዞይ መጣ። ጨሬ መድኃኒያለም ይባላል። እዚያ ተጠመቂ እስቲ እዚያ ደግሞ ትንሽ ፈውስ ብታገኝ እዚያ ይሻላል ደግሞ ብሎ ወደዚህ ዞይ ሲመጣ እዚህ ልጆቹ ሁሉ እንዳሉ ይሄኛውም ትንሽ እንጣ ላይ የሚሰራው እንዳለ ታሰሩ። አሁን እንደ ታሰሩ እኔም ያው መንፈሱ ተነሳ ተጋለጠልኝ። እዚህ ነው የተጋለጠ። አባጨንጓሬ የታፌ ወጣ፣ እንደገና ጉርጥ ወጣ። ያ ሁሉ ሲሆን ሲሆን እኔ ስላጋ ስላገብ ተሰው አይጨምረኝም ነበር ዘዋዴ ሸራሽ ሰርቼ ተቀምጬ ስኖር ስኖር ፈውስ እያገኘሁ ፈውስ እያገኘሁ መጣሁ። ልጆችም ተስራት ተፈቱ። አራት አመት የጠፋችትም ልይ ታገኘችልኝ። እዚህ ተፈወሰች። ዛሬም ስራ እየሰራች ሠርቲ መድኃኒያለም ላይ ገብረ መድኃኒት ሠርቲ መድኃኒያለም የሚባል ትገኛለች። እኔ ሀገሬ ጎጃም ነው። ሀገሬ የወጣሁበት ሰባት አመት ማለት ነው። አሁን ፋሲካ ያዚህ መጣ ፈውስ እያገኘሁ ልዬ ደሞ ዲማጅ ጊዮርጊስ ስዶ ሲመጣ ተዲማ ጊዮርጊስ ደግሞ ወደዚህ ሲመለስ ዛሬ ይታሰራል እዚህ አህር ተብሎ ሲመለስ የመችና አደጋ ተፈጠረበት። ክንዱን እንዳለ ተሰበረ። ክንዱ ተክንዱ ተመለሰ። ሐኪም ቤት ገባ። ታኪም ቤት ሞት አደጋ ሲደርስ እኔ አልፈልግም፣ መድኃኔዓለም እንደገደለ ይግደሉ አልፈልግም፣ እኔ እናንተ ሐኪሞች አታድኑልኝ፣ የሚያድንልኝ ሊ መድኃኔዓለም ነው ብየየው መጣሁ። ይሄው አለ ድኗል፣ ተመስገን። እጁ ያው ስራ ባይጀምር ተመስገን ድኗል። ሀይምሮውን እያወቀው ድኖ ስራ ያለውን በረከት እየተሳተፈ ነው። እዚህ ይገኛል። እንደኔ ደግሞ እኔ እንደተፈወስኩ መድኃኒያለም ይፈው፣ እየመጡ ይፈወሱ። ጨሬ መድኃኒያለም ይባላል። እንሠርቲ ገብረ መድኃኒት ይባላል። እዚያ ነው እኔም ለውጥ ያገኘው። እንደኔ የተያዘ እንደኔ ልጆቹን ዞ የሚዞር እየመጣ እንደኔ ይፈወስ። ባልጋ ቁራኛ የታሰሩ እየመጡ እንደኔ ይፈቱ። እኔ ለውጥ አይቻለሁ። ተመስኬን አሁንም ትንሽ ነው የቀረኝ፣ ለውጥ እያየሁ ነው። ያው ኑሮዬ ቢ እንትን ቢልም ያው በቀበያየርም ወርህ ተመስኬን፣ ከሩ ይስፋ፣ ለመድኃኒያለም እየዳንኩ ነው። እንደኔ እየመጡ ይፈወሱ፣ እንደኔ ይዳን ነው።